የትምህርት ቤታችን የበላይ ጠባቂ የቅስ ኃይለማርያም ደሳሌ የቀድሞ የኢፌዴሪ ጠቅላይ ሚኒስትር እና የውጭ ሀገር ሚሽነሪ የኢትዮጵያ ሀዋሌዎች ቤተክርስቲያን ስራ አስፈጣሪ አባላት ና ጠቅላይ ቦርድ አባላት በሙሉ የኢትዮጵያ ሀዋሌዎች ቤተክርስቲያን ወንጌላውያን እና የመጻሁ ውስጥ ትምህርት ቤት አስተማሪዎች፣ ምሩቃን ና የምሩቃን ቤተሰብ እንዲሁም ለሙሉቃ ለምረቃ የተጋበዛችሁ ተጋብዛችሁ የመጣችሁ እንግዶቻችን እና ጠቅላላ የኮንፈረንሱ ታዳሚዎች በሙሉ እንኳን በታሪክ ለመጀመሪያ ጊዜ በኢትዮጵያ በኢትዮጵያ ሀዋሪ ቤተክርስቲያን ትምህርትና ስልጠና ቅድም ለወላጅ ታማቀ የመጀመሪያ በአሶሴት ትግሪሉ ምርጣን ፕሮግራም በሰላም አደረሳችሁ አደረሳሉ። በዚህ ትምህርት ቤት የተማሩ ተማሪዎች ተማሪዎች የኢትዮጵያ ሀዋሪ ቤተ ክርስቲያን ኮሬታ ሰበካና ከተለያዩ አጎራባች ሰበካዎች ትምህርታቸውን ለመከታተል የመጡ በተለያዩ የአገልግሎት ደረጃ ያሉ ሲሆን እግዚአብሔርን ስራ እየሰሩ በተጣበበ ጊዜ ህይወታቸውን ሰጥተው ከልብ በመማር ለምረቃ የሚያበቃቸውን ውጤት ብቻ ሳይሆን ከፍተኛና እጅግ ከፍተኛ ውጤት አምጥተው ዛሬ ለምረቃቸው ቀን በማብቃታቸው ከፍተኛ አድናቸው ከለመለ። እዚህ በመቀጠል ኮርሶቹን ለማስተማር የተመደቡ መምህራን ትምህርቱን በስፋትና በጠቀት በማስተማር ላደረጉት ከፍተኛ መስዋዕትነት ምስጋናዬን አቀርባል። በትምህርት ቤታችን መከፈት ራዕይ የእምነት አባታችን የቀድሞ የሆነ የተመሰረተ አላፊ የነበሩ አሁን ግን በአምላካቸው የክፍ በረፍት ላይ ያሉ የሾዳዊ ቆሽ ቢሆንም በብዙ መስዋዕትነትና ራዕይውን ወደ ተግባር ለመቀየር ራዕይውን ወደ ተግባር ለቀየሩት ውድ ልጃቸው እና ተኪያቸው ለሆኑት ለምሾ ብርሃኑ ልጅኮ ያለይ ታላ አክብሮት መ ነበር። በመጨረሻ ትምህርት ቤቱ ከመከፈት ጀምሮ እስካሁን ድረስ በሀገረ ስብከት እና በመላ ወላይታ ሰበካ አብያዎች ሁሉ፣ እንዲሁም ለአስተዳደር ሰራተኞች፣ ለገንደባ አብያ እረኞች እና ማህበረ ቢመራን እና ለሶዶ ከተማ አቀፍ ማህበረ ቢመራን ከፍ የሆነ ምስጋና እያቀረቡ የትምህርት ቤቱ የወደፊት ራዕይና ተያያዥ ነገሮችን በምሾክራኑ ልጅቆ የሚገለጹ በመሆናቸው አጭር ንግግርና እንዲያደርጉ የኢትዮጵያ ሀዋርያት ቤተክርስቲያን እና የስልጠና ክፍል ዋና ኃላፊ የሆኑትን ብሾክ ኢሳያስ አሻን ወደ መሰቢያው እንዲጋብዙ በምሾክራኑ በኩል ይጠይቃለሁ። በድጋሚ እንኳን ደስ ያላችሁ! እንኳን ደስ ያ እሺ በጣም አንድ የተማሪ ተወካይ ስላለ የተማሪ ተወካይ ስለ ትምህርት ቤቱ የመማር ማስተማር ሂደት የነበረውን ሁኔታ ከተማሪዎች መካከል ሾብሸቱ መጥተው አጭር ንግግር ካደረጉ በኋላ ሾብርሃኑ ወደዚህ መጥተው የዕለቱን እንግዳ ይጋብዙልናል። አሁን የተማሪ ተወካይ ከተማሪዎች መካከል ሾብሸቱ መጥተው ትምህርት ቤት የነበረውን ዳ ሰ ይዘ Thank you. ከምስጋና ሁሉ የምረት ምስጋና ለፈጠረና ናምን ለተከበሩ ለምሽም ደግሞ ከበደል ለዓለም አቀፍ ሐዋርያ ቤተክርስቲያን ህብረት ሰብሳቢ እና ለኢትዮጵያ ሐዋርያ ቤት ቤተክርስቲያን ዋና አስተዳዳሪ ለአባታችን ያለን ትልቅ አክብሮትን፣ ፍቅርን እንገልጻለን። እንዲሁም ለተከበሩ ቢሾፕ ሳያስ አሳ ለኢትዮጵያ ሐዋርያት ቤተ ክርስቲያን ምክትል ዋና አስተዳዳሪና ለትምህርት ቤቱ ፕሬዝዳንት፣ ለተከበሩ ለቢሾፕ ብርሃኑ ድጅቆ የኢትዮጵያ ሐዋርያት ቤተ ክርስቲያን ስራ አስፈጻሚ ቦርድና ለወላይታ ሰበካ ኃላፊ እንኳን ደስ አላቸው እንላለን። ለተከበሩ ለቀስ ብርሃኑ ጳውሎስ ለማዕከላዊ ወላይታ ቅርንጫፍ ሰበካ ምክትል ኃላፊና ለትምህርት ቤታችን ዲን፣ እንዲሁም ለተከበሩ ለቄስ ተስፋዬ ለንጫ ለትምህርት ቤታችን ረጅስትራል የተከበረውን ፍቅርና አድናቆት እንገልጻለን። የተከበራችሁ የኢትዮጵያ ወረት ቤተክርስቲያን ስራ አስፈጻሚ ቦርድ አባላት፣ ጠቅላይ ቦርድ አባላት፣ አገልጋዮች፣ ማህበር፣ ምእመናን እንኳን ለዚህ ደማቅ ብርሃን እንኳን በሰላም አደረሳችሁ እንላለን። በመጨረሻ እጅግ ለተከበሩ የቀድሞ ፍድሪ ጠቅላይ ሚኒስትር እና ለአሁኑ ዓለም አቀፍ ወንጌል ስርጭት አገልጋይ ለቀስ ለምንወዳቸው ለቀስ ኃይለማርያም ደሳለኝ እና ገባገሪታቸው ፍል አፍሎ ደሳለን ክብር ሁሉ ለኢየሱስ ይሁን እያለን በአጭሩ ጭብጨባ ለኢየሱስ ይትናግገት። እያንዳንዱ አገልጋይ አባቶችን በየስም ስማቸው ጠርተን በርባረታችሁ ልባችን ይወዳል፣ ግን ካለው በሰዓት አኳያ አጭር ነገር ተናግሬ አበቃለው። እዚህ የተማርን አብዛኞቻችን በእድምን ብዙ እግዚአብሔር ያገለገል በስጋ ትምህርታቸው በከፍተኛ በትምህርት ፍቅር ተይዘው እያሉ ኢየሱስ ክርስቶስ በፍቅር በራሱ ፍቅር አሸንፎ ትምህርታቸውን አስቋርጦ ለኢየሱስ ብለው የሚወዱትን ነገር ሁሉ ትተው ለኢየሱስ እርሻ የተሰማሩ እንደዚህ ባለ ክብር ቀን ኢየሱስን ከዚህ ሕዝብ ጋር ማምለክ ማመስገን ለምረቃችን መብቃት በጣም ደስ ብሎናል። እንኳን ደስ አላችሁ። ወዳለው ከትልቅ ይቅርታ ጋር እዚህ ከመዘገብኩት እዚህ አካባቢ ለትምህርት ላይ እጅግ አባት ለሚሆን ላሳደግን ለወንድም ቴዲ እንኳን ደስ አለ። እንኳን እዚህ ተመለካለው። ሌላው ነገር እዚህ ግቢ በቆየንበት ቆይታ ትልቅ እውቀት አግኝተናል። ትልቅ መታደስ መታደስ አግኝተናል። አንድ ቀን መንፈሳችን ሳይፋፋ ሳንደርግ ሰማይ ክፍት ሆኖ በፍቅር ትምህርቱን ብቻ ሳይሆን እግዚአብሔር የመንፈስ አንድነታችንን ጠብቆ እነዚህን ቀናት የሱስ ጠብቆናል። አንዳችንም ከትምህርት ከጀመርን አንዳችን አልሞትንም። ቤታችን ሰላም፣ አገልግሎታችን ሰላም፣ አድርጋችን ሰላም፣ ሁላችንም ለመረጣ እንደማ ጌታ ኢየሱስ ክርስቶስ ረድቶናል። በመንፈስም ሆነ በስጋ በዓለም ትምህርት ማለት በጣም አስፈላጊ ነገር እንደሆነ ይህን ትምህርት ስማር ከሞት በበለጠ ለመማር ያለኝ አፍታይ በጣም ተከፍቷል። አባቶችን እድሜ ይጨምርልን ጤና ይጨምርልን። ትልቅ ፍቅፋለን ትልቅ የመማር አፍታይታችን ተከፍቷል።

የመጀመሪያ የሰራው ትልቁ ስራ እሱ የሁሉ ፈጣሪ ሆኖ እያለ ታምራት ሰሪ ሆኖ እያለ ታምራቶችን በሰከንዶች፣ በደቂቃዎች ነው ሙታንን ያስነሳው፣ እውርን ያበራው፣ ከመቃብር ያወጣው። ለማስተማር ግን እሱ አምላክ ሆኖ እያለ ጊዜ ወስዶ ታግሶ ህዝቡን አሰጥኖ ከህዝቡ መርጦ ደቀ መዝሙር አድርጎ ሐዋርያ አድርጎ ለመቀባት ጊዜ ወስዷል። ይሄ ምንድነው የሚያሳየን ያለ በምድር ላይ እግዚአብሔር ህዝቡ ስማር ከሚደሰተው በላይ አላውቅም። በጣም እግዚአብሔር ደስ ይለዋል። እና ሁላችሁም ለመማር ተዘጋጁናለ ይህ አሶሽት መማር በጣም ፍላጎታችንን ከፍ ያደረገ ስለሆነ ለቤተ ክርስቲያናችንም ከመቼውም በላይ ለመስተማር ትዘጋጅ እንላለን ለትምህርት ቤታችን አስተማሪዎች በተለይ ለቢሾ ብርሃኑ ድጅቆ ለከፈለው ትልቅ መስዋዕትነት በእግዚአብሔር ፊት በተመራቂዎችና በሰራ በራሴ ስም እግዚአብሔር ይስጥልኝ ለማለት ፈልጋለሁ። ለትምህርት ቤታችን ዲን ለቄስ ብርሃኑ ጳውሎስ ስለ ትህትናው ከአፉ ከሚወጣው ቃል ብቻ ሳይሆን ከህይወቱ ስለተማርነው መልካም ነገር እግዚአብሔር ይስጥልኝ ዝተለየናለው ለትምህርት ቤታችን ሚኒስትራ በጣም ለፍቅ ሰው ለሆን ሁነተ ዝተስፋዬ ለንጫ ትልቅ ፍቅርና እግዚአብሔር ስጥልኝ ለማለት ፈልጋለው። ያስተማሩን ህይወታቸው ለስለተማርናቸው ስለ እግዚአብሔር ሰዎች ስለኛ ኢንስትራክተር በራሴና ና በተመራቂዎች ስም እግዚአብሔር ትልቅ ዋጋ ይስጣችሁ፣ ድሜ ይስጣችሁ፣ ሰላም ይስጣችሁ እላለሁ። በመጨረሻ እግዚአብሔር ሰዎች ተጠቀሱ አባታችን ቢሾፍ ዳዊት በሰማይ ሆይ ሆኖ እችል ቀን ኢየሱስ በኢየሱስ ደስ ይላችኋል፣ እላለሁ ይህን ራእይ የጀመሩት ራእያቸው ሳይጠፋ ኢትሞቴም ከእኛ ጋር ሆኖ በአይን ስላዩ አምላኬን በተማሪዎች በተመራቂዎችና በራሴ ስም እያመሰገንኩኝ እንኳን ደስ አላችሁ እንኳን ለዚህ ቀን ያደረሳችሁ እላለሁ። አመሰግናለሁ። አፍታይ ተቀብቷል። ስለውሉ እናመሰግናለን። ነዚህ ብሩቃን በጣም የእግዚአብሔር ሰዎች ናቸው። ለውሉ ለመናገር ስለሌለ አንዱ ወክ ፈካመ ተናግሯል። አሁን የሰውካችንን ዋና ኃላፊ እና የትምህርት ቤታችን የበላይ ተመልካች ብሾ ብርሃኑ መጥተው ለእለቱን እንግዳ ያቀርቡልናል። ከበ ራ ጠት ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞቹም ዘንድ የሚኖር እኔ ነኝ። ብቻው ተአምራት የሰራና የሚሠራ አንድ አምላክ ኢየሱስ ክርስቶስ ስለተሰሩ ስራዎች ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ሃሌሉያ! የተከበሩ የዓለም አቀፍ ወሬ ቤተክርስቲያን ህብረት ሰብሳቢ የኢትዮጵያ ሐዋርያዊት ቤተክርስቲያን ዋና አስተዳዳሪ እንዲሁም የዕለቱ የክብር እንግዳ ቢሾፕ ደጉ ከበደ እና ባለቤታቸው ይህ ጣለቤቱ ጥላሁን፣ የተከበሩ የኢትዮጵያ ሐዋርያዊት ቤተ ክርስቲያን ምክትል ዋና አስተዳዳሪ እና የትምህርትና ስልጠና ክፍል ዋና ኃላፊ ቢሾፕ ቅስያስ አሻና ባለቤታቸው ይህ ጣልማ፣ የተከበሩ የቀድሞው ጠቅላይ ሚኒስትር ክቡር ኃይለማርያም ደሳሌኝ እና ባለቤታቸው ሮማን ተስፋዬ

እንኳን አደረሳችሁ እንኳን አደረሰ ለማለትነ እጅግ የምወዳችሁ የዛሬ ቀን ተመራጆች የተመራቂ ቤተሰቦች፣ አሁንም በደግ በድጋሚ ለዛሬ ወርቃማ ቀን በሰላም እንኳን አደረሳችሁ ያልኩኝ የተሰማኝን ልባዊ ደስታ እየተደስ አምላክን ለማመስገን ከልብ ለማክበር ይወዳሉ። ክብር ሁሉ ለአንዳንዳ ለኢየሱስ ይሆ እንደሚታወቀው ሁሉ ቤተክርስቲያናችን በውስጧ ተወልደው ለተቀቡት አገልጋዮች በተለያዩ መንገድና ደረጃዎች ትምህርት በማዘጋጀት ስታሰለጥንና ስታስተምር ስታስመርቅን መቆየቷ የሁነተኛ ነገር ሲሆን ከቅርብ ጊዜ ወዲህ ለትምህርት ልዩ ትኩረት በመስጠት በተንቀሳቀሰችው እንቅስቃሴ በዛሬው ዕለት በወላይታ የተዘወቀው ገንደባ የትምህርት ማዕከል ሐምሳ ሰባት የወገል አገልጋዮችን በአሰሸት ድግሪ ለማስመረቅ በመቋቷ እጅግ በጣም ደስ ብሎኛልና በዚህ ቦታ ላይ የተገኛችሁ አካላት ሁሉ በተለይ የዛሬው ተመራቂዎቻችን እንኳን ደስ አላችሁ እንኳን ደስ አለ እላለሁ። በራዕይ ደረጃ ስለዚህ ትምህርት ቤት ስንመለከት ይህ ጅምር ስራ ላይ ያለው የማዕከሉ የትምህርትና ስልጠና ስራ

የሁላችንም እጅ መሰርታት እና ይገዛ እንዲሁም በጸሎት መሸከምን የሚጠይቅ ስለሆነ በዚሁ አጋጣሚ ሁሉንም አካል ለዚህ ቅዱስ ስራ አደራ ለማለት እወዳለሁ። ውድ ውድ ተመራቂዎቻችን መደበኛ አገልግሎታችሁን እያገለገላችሁ ኮርሱም በዚህ መልክ በብቃትና በታማኝነት በረቅረስ ከጎናችሁ የቆመውን አንዱ አምላክ ኢየሱስ ክርስቶስን ከልቤ ይባረብ፣ ለቤተክርስቲያን ያለኝን ትልቅ አክብሮትና ፍቅር የገለስ ከኮርሱ በቀሰባችሁትና በአገኛችሁ ተጨማሪ እውቀት የምትወጋትን አንዲትና ብቸኛ የሆነችው ቤተክርስቲያኔን የመንፈስ አንድነቷን እጅግ በጣም በጠበቀ መልኩ ሙሉ ሕይወታችሁን መስዋዕት አድርጋችሁ በመስጠት እና በወንጌል መንፈስ በመንቀሳቀስ የበኩላችሁንን ሁሉ እንድትወጡ ከሀደራ ከልቤ ሀደራ እያል አሁንም በድጋሚ እንኳን አደረሳችሁ እንኳን አደረሰ ያሉ። በመጨረሻም የኢትዮጵያ ሀዋሪ ቤተክርስቲያን ምክትል ዋና አስተዳዳሪ ና የትምህርትና ስልጠና ክፍል ኃላፊ ቢሾፍ ሲያሳሻ የምረቃውን የሚያስፈጽሙና ምረቃውን የሚያስፈጽሙ እንደገና የሚያስፈጽሙበት መልዕክት አልባቸው እንዲያቀርቡና የዕለቱ የክብር እንግዳ የሆኑትን ቢሾፍ ደግሞ ከበደን እንዲጋብዙን በአገብረ ወደመሰብ ያውቅ አመሳለሁ አመሰግናለሁ። ቅዱሳችን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች። ያችን ባዶ የነበረችውን ምድር በፍጥረት የሞላት አምላክ፣ መሙላት የሚያውቅ አምላክ፣ ምንም ከሌለበት ሁሉ እንዲ ማድረግ የሚችል አምላክ የአሪያት ወንጌል ከተታፈነበት ጨለማ ምድርን ከሸፈነበት እውነት ከጠፋበት እውነት እንደገና ጎልቶ እንዲታይ ወንጌል በዓለም ሙሉ እንዲስፋፋ በዚህ በኢትዮጵያ ምድር እውነት እንዲደርስ በእውነት ወንጌል ነፍሳት እንዲድኑ ቤተክርስቲያን እንዲመሰረት ያደረገ አምላክ ቤተክርስቲያን በጥቂት ሰዎች አንድ ተብሎ ሾክተት ለማርያም ተጠምቀው ከዛ በኋላ ሌሎች እየተጠመቁ ወደ አገልግሎት እግዚአብሔር እያስገባቸው እያደገች እያደገች እያደገች እዚህ ደረሰች። ብዙ ነገር የሌላቸው የሌላቸው የተባለው አሁን ምርጥ ምርጥ ያላቸው ምርጥ ምርጥ ያላቸው የሚባል እየተሻገረ እግዚአብሔር አስደናቂ ነገር እየሰራ ነው። የሆነ ጊዜ ላይ አንድ ነገር ሰምቼ ነበር ያው ኢትዮጵያ ሀገር ቤተ ክርስቲያን አለ የሚባል ምርጥ ምርጦችን እንኳን አገልጋይ እያረገች እየወሰደች ነው ሲባል ሰምቼ ነበር። ሌላውን አላካም እነሱ በራሳቸው ዓለም ይናገሩ። በእኛ ዓለም ከኢየሱስ

አስቀድሞ ያቀደ አምላክ እጅግ ብዙዎችን በሺዎች የሚቆጠሩትን ካህናት የራሱ አድርጎ ትምህርትና ስልጠና የጀመረው አሁን ፋካልቲ የተቋቋመ የማስተማሪያ ተቋም እየተቋቋመ ብቻ አይደለም። ሁለትና ሶስት በስሜ በሚሰበሰቡበት መጽሐፍ ቅዱስ በሚለው ገና አንድ አካባቢ ላይ የተጠመቁ ጥቂት ሰዎች ባይብል ስተዲ ወይም የመጽሐፍ ቅዱስ ጥናት በሚያደርጉበት ነው ትምህርት የተጀመረው። ያ ትምህርት እየቀጠለ ነው ያለ ከዛ ከፍ እያለ ከፍ እያለ እያደገ እያደገ ትምህርቱን ጊዜ በሰፊው እታች ላይ ሰፊ ነው። ስልጠናው ደግሞ ከፍ እያለ ሲሄድ እንዲህ ጥቂት የሆኑ ጥቂት ይሆኑ ይሄዳል። ለዚህ ነው ዛሬ በዚህ አካባቢ ካሉት አገልጋዮች መካከል የትምህርት ኮሚቴ ባስቀመጠው መስፈርት መሰረት ሃምሳ ሰባት ብቻ ለአሶሺየት ዲግሪ ተመርጠው ሰምት ነው ለምረቃ እየተዘጋጁ ያሉት። ጌታ ቢፈቅድ ብንኖር ሌሎቹ ስልጠናዎች የታሰቡ በቤተክርስቲያን እየተረገዙ አሉ። ይሄ እንደተወለደ እነዚያም በጊዜያቸው ይወለዳሉ። ለዚያም ታላቅ ተባለች ወይ ይሄ እርጅና የሚባል ነገር ብለን እንቆጫለን። ፒኤችዲ ያላቸውም የዚህ እምነት ሰዎች ያስፈልጉናል። የሚያስፈልጉን ፒኤችዲ ለሚባል ስም አይደለም። እንዲህ አይነት መደበኛ ስልጠና ሲሰጥ ከፍ ያለ ስልጠና የሰለጠነ ቀጣይ ቀጣይ ወደታች ከፍ ያለው ታችኛውም ከፍ ያለው ታችኛውም እያሰለጠነ የሚሄድበት የመደበኛ ትምህርት አስገዳጅ ሁኔታ ስላለ፣ እንግዲህ ማይችል ባይችል የሚችሉ ነገ የችዮችን ይኖሩናል ነው። ወደዕለቱ ፕሮግራም ብንመለስና ለዛሬ ቀን ያበቃችሁ ለምረቃው የተዘጋጃችሁ እጩዎቻችን እንኳን ደስ አላችሁ። የእግዚአብሔር ሰው ቢሾፕ ደግሞ ከፈደ ቀደም ጠባታችን ከቢሾፕ ቀደ ማርያም ትምህርትና ስልጠናን በተመለከተ ያኔ ታስቦ ተጀምሮ የተወሰነ የሄዶ በኋላ መልኩን መቀየር ግድ ሆኖ የተቀየረው ፕሮግራም ሳይቋረጥ እንዲቀትል ራዩ ሳይጠፋ ግን ራዩ በሰከነ ሁኔታ በተለያየ መልክ እንዲደራጅ በማስደረግ ስልጠናው የቀጠለ እንዲሄድ እያደረገው ስላሉ እግዚአብሔር ይስጥልን እላለሁ። አለ ማዕከላት እንግዲህ በመደበኛ ማዕከል እዚህ ሶዶ ገንደባ ላይ አለን፣ ሆሳና አለን። ያንን ያዘጋጁትን እግዚአብሔር ለስግጅቱ ከተጠቀመባቸው ከቢሾፕ ብርሃን ከቢሾፕ ጌታውንም ጋር አብሮ የተባቀረው ህዝብ ሁሉ አብዝቶ አብዝቶ ይባል እንላለን። ስራ ለብቻ አይሰራም። ማንም ጎበዝ ለብቻ መስራት የሚችል የለም ብቻውን መስራት የሚችል እግዚአብሔር እንኳን ሰውን ያሳትፋል። እሱ ብቻ ሆኖ እያለ ግን ያሳትፋል።